በስመ አብ ወወልድ መንፈስ ቅዱስ አሃዱ አምላክ። የልዑል እግዚአብሔር ቤተሰቦች ወገኖቻችን፣ በእግዚአብሔር ፍጹም ሰላም እንደምንሰንበታችሁ የእግዚአብሔር አምላካችን ስሙ ከቅድስት እናቱ ከቅድስት ድንግል ማርያም ከቅዱሳኑ ጋር የተመሰገነ ይሁን። እግዚአብሔር ቢወድ እግዚአብሔር ቢፈቅድ ከቅዱስ ያሬድ መዝሙር መነሻ አድርገን የእለቱን ዜማ እየተነተን እንማራለን። እግዚአብሔር እንዲያስተምረን ምስጢሩ እንዲገልጥልን ፈቃዱ ይሆንልን። ሃሌሉያ

ተንስአ ወአንስአ ኩሎ ሙታነ ተነሳ ሙታንንም አስነሳ። ምነው እሱ ብቻውን አይደለም የተነሳ ይላሉ ሊቃውንተ ቤተክርስቲያን አይ እንደሱ አይነት ትንሳኤ የተነሳ ኑሮ አይደለም። በትንሳኤው ዕለት ደግሞ ከአምስት መቶ በላይ ከስድስት መቶ በታች የሚሆኑ ነፍሳት ተነስተዋል እና ሙታንን ማስነሳ እንዲሁም በነብስ ሙተው የነበሩትን ሁሉ እሱ በመነሳቱ እንዲነሱ አደረጋቸው ማለት ነው። ወፈቶ ሙለሙ የታሰሩትን ማሰሪያው እንዴት አይነት ነው? ቃል ነው። ምድራዊ ማሰሪያ ስለት የሚቆርጠው ማሰሪያ አይደለም። የዲያብሎስ አገዛዝ ጭካኔ የተሞላበት ቆራጥ አገዛዝ። በግራ ጋንን ተመረገጥ በሲኦል መጋዝ እሳቱ ከማይጠፋበት እሳቱና ጨለማው ተዋደው ፍጹም ጥቅጥቅ ያለ የሚዳሰስ ጨለማ፣ በዚያ ላይ እሳት፣ በዚያ ላይ ትሉም ያንቀላፋበት፣ እዚያ ውስጥ ነበር። ነፍሳት ታስረው ነበሩ፣ ታስረው ነበሩ። አሁን በስጋ ደረጃ ሰው ቢታሰር እንዲያው አንዳንድ ጽኑ የሆኑ አገዛዞች እና ስቃዮች እንደነበሩ እንሰማለን እንጂ፣ እየበላ እየጠጣ እረፍት እያደረገ ብቻ ከሰው ተለይቶ እንዲታረም ጊዜ እንዲወስድ ተፈልጎ ነው። ወደ ራሱ ወደ ቀልቡ ወደ ሕሊናው እንዲመጣ ተፈልጎ ነው። ሰው የሚታሰሩበት ስጋ። ነገር ግን ይሄ የነብስ እስር ግን በጣም አስቸጋሪ ጭካኔ የተሞላበት አስጨናቂ አስጨናቂ አገዛዝ ነው የነብስ አገዛዝ እና በነብስ ታስረው የነበሩትን እነሱን ፈታቸው። ለውስተ ሲኦል ጻኡ፣ በሲኦል ያላችሁ ውጡ፣ ግዛን ሰበከላቸው። እንዲህ እያለ ማለት ነው። ሰላም ለእናንተ ይሁን፣ ተሰቀልኩላችሁ፣ ከራሴ ጋር ከአባቴ ጋር ከመንፈስ ቅዱስ ጋር አስታረቅኳችሁ። ንዑ ወደ ርስታችሁ ወደ መንግስት ወደ መንግስቴ ወደ ርስቴ፣ ወደ ርስታችሁ፣ ወደ ቀደመ ርስታችሁ ተመለሱ አለ ማለት። ስለዚህ ይሄ መፍታት ይባላል፣ መፍታት ይባላል። ሌላው ወፈቶሙ ለሙቃህን በአብይ ስልጣን ወሀይል በአብይ ሀይል ወስልጣን ወአጋዘ ነፍሰ ጻድቃን። ይሄም ያው እንደዛ አይነት ነው፣ የጻድቃንን ነፍስም ነፃነት ሰጠ። ምንድነው ጻድቃን? ከመጀመሪያ ውስጥ ጽድቅ ሰርተው የለም ልንል እንችላለን። በብሉይ ኪዳን ግን በጥንታብሶ ምክንያት እነ አብርሃም እነ ይስሐቅ እነ ያዕቆብ ሳይቀሩ እንግዲህ እነሱ አረሳበው ስለሆኑ ነው ሁሉም በሲኦል ነበር የወረደው። ምንም የእግዚአብሔር ረድኤት ጻድቃንን በእሳት እንዳይቃጠሉ ቢጠብቃቸውም፣ ሁሉም ግን ወደ ሲኦል ወርደው ጽድቃችን እንደ መርገም ጨርቅ ተቆጠረ ያለውም ለዚያ ነው ነቢዩ እና ስለዚህ እነዛንም ነፃነት ሰበከላቸው ማለት ነው። ለአልአዛር ተንስ ዘይቤሎ አልአዛርን ተነስ ያለው። ወለዕውርኒ ዘፈወሰ በቃሉ እውሩንም በቃሉ የፈወሰው እሱ ከሙታን ተነሳ። ትንሳኤሁ ገብረ በሰንበት በሳልስት ዕለት ትንሳኤውን በሶስተኛው ዕለት በሰንበት አደረገው። በሰንበት አደረገው እንግዲህ ዕለተ ሰንበትን ከምናክብርበት አብይ ምክንያት አንዱ ክርስቶስ የተነሳበት ስለሆነ የተነሳባት፣ የተወለደባት ብዙ ገቢራ ተአምራትን ያደረገባት ዳግምም ይመጻባታል ብለው ሊቃውንተ ክርስቲያን ይናገራሉ እና ይቺ ዕለት ፍጥረታትንም የጀመረባት ሰመናዊ ምድርን የፈጠረባት ሥግው ቃል ወልደ ማርያም ኢየሱስ ክርስቶስ በቀዳማዊ ምጽአቱ መጥቶ ስጋን የለበሰባት በዚያው ዓለም በተፈጠረበት ዕለት እሱ ደግሞ የእኛን ስጋ የተዋሃደበት የተጸነሰበት እለት ነው። ከዚያም በኋላ የተወለደባት እለት ነች። በትንሳኤው ደግሞ ሙታንን ያሰነሳ ዘንድ የተነሳባት እለት ነች። ሆሳዕና ብለንም ስትናውን እናከብራለን። በዚህ እለት ደብረ ዘይት ብለን አመጣጡን እናከብራለን። በዚህ እለት ጵራቅሊጦስ ብለን ለሐዋርያት መንፈስ ቅዱስን ያወረደበትን እለት በዚህ እለት እናከብራለን እና እለተ ሰንበት ብዙ ድርብርብ የሆኑ ገብረተ አምራት ያደረገባት ስለሆነች በዝች በዕለተ ሰንበት ሁልጊዜም ትንሳኤውን እናዘክራለን ማለት ነው። እለተ ሰንበትን በየሳምንቱ የማክበራችን ምስጢር ይሄ ሁሉ ተደምሮ ነው። ዋናው ግን በዓለ ትንሳኤው የተነሳባት ዕለት ስለሆነች ነው። በብሉይ ኪዳን ቀዳሚት ሰንበት ነበረች የምትከበረው። በአዲስ ኪዳን ግን ሊቃውንተ ቤተክርስቲያን እለተሰን ቤተክርስቲያንን ጨመሩልን ማለት ነው። ዙሮ ዙሮ ሁለት መሆናቸው እለተሰንበትን ሁለት ወደ መሆን አይወስዳትም። አንድ ተብላ ትጠራለች። እለታቱ ግን ሁለት ናቸው። እግረ መንገዱን የሐዲስ ኪዳኗን እለተሰን ቤተክርስቲያን ስናከብር ደግሞ የብሉይ ኪዳኗን ማለት ቀዳሚት ሰንበትን ስድስቱን እለት ስራ በሰባተኛው እለት ረፍ ብሎ ጌታ የሰራትን የመጀመሪያ ሰንበት ደግሞ እየረሳን መተናል እና እሱንም ጥንቃቄ ብናደርግበት ጥሩ ነው። ይሄ መዝሙሩ ነው። ከዚህ ቀጥሎ ደግሞ አራራዩን እናያለን ማለት ነው። ስምዛንተ ኩል ክምዋዛብ ከመ ተንስአ ክርስቶስ እሙታን በአብይ ኃይል ወስልጣን ለአንአዛር ዘአንስኦ እመቃብር ገብረ ትንሣኤ በሰንበት ስሙ ዘንተ ኩልክሙ አሕዛብ። እናንተ አሕዛብ ሁላችሁም ስሙ። እንግዲህ አሕዛብ በመጽሐፍ ቅዱስ ሁለት አይነት ትርጉም ነው ያለው። ህዝብንም አህዛብ ብሎ ያዘዋል። እንደገና አህዛብ ብሎ ደግሞ የማያምኑትን ይጠራል። ዞሮ ዞሮ የምታምኑም አታምኑም፣ የተፈጠራቸው ፍጥረታት፣ የሰው ልጆች ሁሉ አዳምጡ፣ ስሙ ክርስቶስ ከሙታን እንደተነሳ በታላቅ ስልጣንና ኃይል መቃብር ክፈቱልኝ፣ ግንዘት ፍቱልኝ ሳይል በገዛ ስልጣኑ በታላቅ ኃይል ስልጣን እንደተነሳ እዩ፣ ተመልከቱ አዳም ለአልአዛር ዘአንሶ መቃብር ከመቃብር አልአዛርን አራት ቀን ከሆነ በኋላ ከተቀበረ ያነሳው እሱ። ገብረ ትንሳኤ በሰንበት ትንሳኤውን በሰንበት አደረገ ይላል። አህዛብ ሆይ አድምጡ፣ ትንሣኤ ሞታን የለምትሉ አዳምጡ እያለ ነው ቅዱስ ያሬድ። አዳምጡ፣ ትንሳኤ ሞታን የለምትሉ አረጋግጡ፣ አዳምጡ ከሙታን ተነስቷል በለሰንበት ትንሣኤውን አድርጓል ብሎ ይሰብካል ማለት ነው። ለመዝሙር ጊዜ ተመሰገነ የተመሰገነ ይሁን። ቀጥሎ የምናየው እዝል ነው። በከመይቤ ዳዊት በመዝሙር ዛቲ እለት እንተ ገብረ እግዚአብሔር

ሐሴካ ንስራ እግዜና የእዝል የሚባል ቤተ ክርስቲያን ምስጋና ና ቅዱስ ያሬድ ምስጋና። በከመ ይቤ ዳዊት በመዝሙር ክቡር ቅዱስ ዳዊት በመዝሙሩ እንደተናገረው ዛቲ ዕለትን ተገብረ እግዚአብሔር፣ ይህች ዕለት እግዚአብሔር የሰራት ዕለት ነች እንደሰትባት ዘንድ መንፈሳዊ ሐሴትን መንፈሳዊ ትፍሲትን እናደርግባት ዘንድ እግዚአብሔር ሰራት ዕለተ ሰንበትን ነው በነገራችን ሰው በስጋ ከሚደሰተው ይልቅ በመንፈስ የሚደሰተው ታላቅ ነገር ነው አሁን ስጋችንም እኮ ቢሆን በልቶ ጠጥቶ ሲረካ ውሳጣዊ ህሊናችን ነው ደስ የሚለው እና እንኳን መንፈሳዊ ነገር ስለዚህ መንፈሳዊ ሀሴት የምናደርግባት መንፈሳዊ ደስታን የምናደርግባት ችለት እግዚአብሔር ሰርቶልናል የደስታ እለታችን ነች ይላል ምትፈስታውነት ታሰይባት ኪያሁ አበ አሚነነ ናሀዩ እግዚአብሔር አብን አምነን እንድናለን። ኪያሁ ወልደ ተወክለነ ናሀዩ በወልድ እግዚአብሔርም ታምነን እሱን ተስፋ አድርገን እንድናለን። ኪያሁ መንፈስ ቅዱስ ንግበር በዓለ ፋሲካ ፋሲካ ተንስአ እግዚእነ ክርስቶስ መንፈስ ቅዱስንም እንደዚሁ በእሱም አምነን በዓለ ፋሲካን ፋሲካን እናድርግ ክርስቶስ ተነስቷልና ጌታችን ተነስቷልና ይላል። በዓለ ትንሣኤ የማድረጋችን ምስጢር ክርስቶስ ስለተነሳ የእሱን መነሳት አብነት አድርገን አንዳንድ ሊቃነተ ቤተክርስቲያንም ተስካሩ ይላሉ። የእሱን ተስካር እንደማውጣት መታሰቢያውን እንደማድረግ ነው። የመሞቱን ስናስብ መታሰቢያውን እናደርጋለን። ስለ ትንሣኤው ስናስብ ደግሞ ደስታ እናደርጋለን። በዓለ ፋሲካ ያሰኘውም እሱ ነው። ፋሲካ ማለት ደስታ፣ መሻገሪያ መሻገር ድልድይ ስለሆነ ማለት ነው። ስለዚህ በአብ በወልድ በመንፈስ ቅዱስ ማመን ደስ እያለን ክርስቶስ ተነስቷልና በዓላችን ዕለት እች ዕለት ለደስታችን የተሰራች ነችና ነው በጥቅሉ ሀሳቡ። ስለዚህ በዚህ ዕለት መንፈሳዊ ሐሴት እያደረግን እግዚአብሔር እንድናገልግለው ይፈለጋል። በበዓለ ፋሲካ ሀዘን አይደረግም ደስታ ስለሆነ። እኛ ክርስቲያኖች የሀዘን ጊዜም ነበረን የደስታ ጊዜም አለን የሀዘን ጊዜያችን ክርስቶስ በተሰቀለ ጊዜ መከራ በተቀበለ ጊዜ በሞተ ጊዜ ልዩ ልዩ ጸዋትወ መከራን በተቀበለ ጊዜ ያን ጊዜ አዝነናል፣ ተክዘናል፣ አርባ ቀን ጾመናል። አሁን ደግሞ ይሄን አምሳ ቀን እንዳንድ ቀን አድርገን እግዚአብሔርን እየመሰገን ደስ ብሎን ምንኖርበት ነው እንደተባባል ነው። ደስታ ሲባል ግን ዝም ብሎ በመብላት በመጠጣት በመጨፈር በመዝለል ስጋዊ በሆነ ፍላጎት አይደለም መንፈሳዊ ሐሴት በማድረግ መንፈሳዊ ሐሴት በማድረግ ምድራዊያን ብቻ ሳንሆን ሰማያዊን መሆናችን በማሰብ ሙተን የምንቀር ብቻ ሳይሆን ሕያዋን ሆነን ከእግዚአብሔር ጋር የምንኖር መሆናችንን እያዘከረን የተነሳ ክርስቶስ እኛንም እንደሚያስነሳን እያሰብን እያመንን ከምንም በላይ ግዛን የሰጠን ነፃነትን የሰጠን አምላክ ስለሰጠን ነጻነት እያመሰገን ነው። ደስ ብሎን በዓላችን እናከብራለን። የነብስ ግዛን ስላገኘን የስጋ አይደለ የነብስ ጊዜያዊ አይደለ ዘላለማዊ ደስታን የሰጠን ዘላለማዊ እሱ ጋር የመኖርን ህይወትን የሰጠን አምላክ እሱን እያመሰገንን ነው። በደስታ ጊዜው የምናስፈልገው ሰው በስጋ ብቻ በመጠመድ መደሰት ያለበት ይመስለዋል። ስጋም ቢሆን በመጠኑ አይደሰት አይደለም ግን፣ መብለጥ ያለበት መንፈሳዊ ሀሴት ነው። እግዚአብሔር አዳነን፣ እግዚአብሔር ነጻ ወጣኝ ብላ የምታከብረው ዋነኛይቱ ነብስ ነች። ባለ ዕዳ ነበረችው ነብስ ነች። መከራ የተቀበለችው ነብስ ነች። በሲኦል ተግዛ የነበረች ነብስ ነች። ነፃነት ያገኘች ነብስ ነች። ያው ስጋን የተዋሃደች ነብስ እና በኋላም ህያዊት ሆና ለፍርድ የምትቀርብ በዳግም ምጽአት ደግሞ ከዚህ ከለበስነው ስጋችን ጋር እንደገና ተዋህዳ በእግዚአብሔር ስልጣን በእግዚአብሔር ፊት ቀርባ የጽድቃችንንም ሆነ የኃጢአታችን ዋጋ የምታሰጠን ነብስ ስለሆነች የነብስ ሀሴቷ ሊከበርላት ይገባል። የነብስ ጊዜዋ ነው ደስታው፣ የነብስ ጊዜ፣ የነብስ መደሰት። መደሰት ሲባል በአገልግሎት የሚገለጥ ነው፣ ዝም ብሎ ዝም ብሎ በመሳቅ በሚጫወትም አይደለም። የነብስ ሀሴቷ ምንድን ነው ካለ ጾም የለም እንጂ ጸሎቱ፣ አስቀደሱ፣ ማመስገኑ ለልይ ያለ ጊዜ መዝማሪ ማመስገኑ በልዩ ልዩ መልክ ሌሎችን መጎብኘቱ፣ ጸዋቱ፣ ፍቅሩ፣ ሰላሙ፣ እሱ ነው የነብስ ታላቅ ሽልማቷ እና ደስታዋ ማለት ነው እንጂ ነብስ ማረፍን መተኛትን ማንቀላፋትን መብላት መጠጣትን መቼም አትሻውም። የተዋሃደችው ስጋ እሱን ይሻዋል። ስለዚህ የነብስን ስራ የነብስን አሴት በማድረግ እናክብር ይላል። በስተመጨረሻ ሰላሙን እንልና እንጨርሳለን ተሳሃል ከግዚኦ ምድረከ

ለጻድቃን አብርሃ ተንሳ ክርስቶስ ሙታን ከይዶ መቃብር ለአዳም ያዳምን መቃብር ረግጦ ክርስቶስ ከሙታን ተነሳ። የአዳምን ሞት አስወግዶ የአዳምን ነጻነት ሰጦ ለአዳም ነጻነት ግዛን ሰጦት መቃብሩን ረግጦ ተነሳ ማለት ተይዞበት የነበረውን የሞት ስልጠና አስወግዶ ሞትን አሸንፎለት አዳምን እስከ ልጆቹ ነጻ አድርጎት ተነሳ። እንግዲህ ያዳም መቃብር በዛ በገሉ ቦታ እንደነበር መጻሕፍትም ይነግሩናል። ዞሮ ግን ክርስቶስ የተቀበረበትም የተነሳበትም መቃብሩ አዲስ መቃብር ነው፣ ሰው ያልተቀበረበት ነው። ሲነሳ ያዳምን ቀብር ተነሱ ረግጦ ተነሳ የሚለው ግን እዚህ በኋላ ሞት አያሸንፍም፣ በነብስህ ሕያው ነህ ሲለው ሞትን ሲያሸንፍለት ነው ማለት ነው። ያዳምን መቃብር ረግጦ ተነሳ እንላለን ማለት ነው። በትንሳኤው ገብረ ለነ ሰላመ ለጻድቃን አብራ። በትንሳኤውም ሰላምን አደረገልን፣ ለጻድቃንም አበራላቸው። እሱ በባህሪው ብርሃን ነውና ለጨለመባቸው አበራላቸው። ጻድቃን ስራቸው ጽድቅ ነበረ። ነገር ግን በሲኦል ተጥለው ጨልሞባቸው ነበርና ለነሱ አበራላቸው። ብርሃን ትንሳኤውን ገለጠላቸው፣ መንገዱን ገለጠላቸው። ግዛንን ነፃነትን ሰጣቸው ማለት ነው። አበራላቸው ማለት ደስታን ሰጣቸው ደስታን ሰጣቸው ለጻድቃን ማለት ነው። ይህን ያደረገ አምላክ ስሙ የተመሰገነ ይሁን። ሙታንን ያስነሳ ከሙታን የተነሳ በግዛ ስልጣኑ ልዩ በሆነች በኩረ ኮነ ሙታን እንድንል ትንሣኤው የጎበኝን ዓለምን ያዳነ የሰማይ የምድር ጌታ ኢየሱስ ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ከእናቱ ቅድስት ልም ለማረፍ ከቅዱሳኑ ጋር ስሙ ለዘላለም የከበረ የተመሰገነ ይሁን። ይቆየን። በስርዓት እግዚአብሔር